ጥሩ ሰው ማለት በሄደበት ሁሉ ማህበረሰቡን የሚጠቅም ከሰዎችም የሚጠቀም በሄደበት ሁሉ ሰዎችን የሚያስደስት ከሰዎች ጋር በመገናኘቱና በመናኗሩን የሚደሰት የአላህ ባሮችን የሚወድ የአላህ ባሮችም የሚወዱት ነው። ነቢያ ሰላቱ ወሰላም የሰው ምርጥ ካሏቸው ምድር ሲሞቱ ከምታለቅስላቸው ነፍስያው ወደ ሰማይ ስትወጣ መላኢኮች በደስታ ከሚቀበሏቸው ሰዎች መሆን ከፈለግ፣ ምላስ ሁሌ እውነት ናገር። ከእናንተ ውስጥ በላጭ ሰው ማለት ምርጥ ሰው ማለት ቁርአንን ተምሮ ያስተማረ ሰው ነው ብላ ቁርአንን በመማር ራሱን ሙሉ አድርጎ የተማረውን ቁርአን ለሌሎች በማስተማር ሌሎች ሙሉ እንዲሆኑ ጥረት የሚያደርግ ቁርአንን ዘውተር የሚቀራ የሚያስተነትን የቁርአንን ህግ የሚተገብር የሰው ምርጥ እንደሆነ ነብይ ሰለላሁ ዐለይሂ ወሰለም ተናግሯል። ከሰዎች ሁሉ ምርጥ ሰው ማለት እድሜው ረዝመው ስራው ያማረ ሰው ነው። ከሰዎች ሁሉ ሸረኛ ሰው፣ ክፉ ሰው ማለት ደግሞ እድሜው ረዝመው ስራው መጥፎ የሆነ የተበላሸ ሰው ነው ብላ ከናንተ ውስጥ ምርጥ ሰው ማለት ለሚስቱ የበለጠ ጥሩ የሆነ ሰው ነው ብላ እኔ ከሁላችሁም በላይ ለሚስቶቼ ጥሩ ሰው ነኝ ምብላ ህጉንም ተናግረዋል። ህጉን እንደሚተገብሩትም አርአያ ሙሐመድ አለይሂ ሰላቱ ወሰላም ተናግራ ከሚስቶች ውስጥ ጥሩ ሚስት ማለት ባሏ ሲያያት ደስ የምትለው ሲያዛት እሺ የምትለው ከቤት ሲወጣ ቤቱ ንብረቱን የምትጠብቅ እሱ የማይወደውን ነገር የማታደርግናት ብለዋል አለይሂ ሰላቱ ወሰላም። ቢስሚላሂ ረሕማኒ ረሒም። የአላህ ባሮቼ አላህን ተባረከ ወተዓላ የሚገባው መፍራት ፍሩት፣ ያዘዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። አላህን ተባረከ ወተዓላ በሚገባ መፍራትና ከአላህም ጋር ይሁን ከሰው ልጆች ጋር ስነምግባርን አኽላቅን ማስተካከል ብዙ የሰው ልጆችን ወደ ጀነት እንዲገቡ የሚያበቁ ሰበቦች ናቸው። አላህ በተከበረው ቃሉ ኢነ ለዚነ አመኑ ወአሚሉ ሷሊሓት ኡላኢከ ሁም ኸይሩል በሪያህ ብላ እነዚያ በአላህ ያመኑ ብዙ መልካም ስራም የሰሩ የፍጥረታት ሁሉ ምርጥ እነሱ ናቸው ብላ። ከዚህ አንቀጽ አስቀድሞ ደግሞ እነዚያ በአላህ የካዱ ያሻረኩ የፍጥረታት ሁሉ ክፉና መጥፎ እነሱ ናቸው ብላ። አላህ ተባረክ ወተዓላ የሰው ልጆችን ለሁለት ከፍሏቸው፣ ጥሩና መጥፎ ብለ። ጥሩ ሰው ማለት በሄደበት ሁሉ ማህበረሰቡን የሚጠቅም ከሰዎችም የሚጠቀም በሄደበት ሁሉ ሰዎችን የሚያስደስት ከሰዎች ጋር በመገናኘቱና በመኗኗሩ የሚደሰት የአላህ ባሮችን የሚወድ የአላህ ባሮችም የሚወዱት ነው። ልክ እንደ ዝናብ ዝናብ በሄደበት ሁሉ የሰው ልጆችን ይጠቅማል። ልክ እንደ ብርሃን ብርሃን በተገኘበት ሁሉ ሰዎች በደስታና በሰላም መኖር መጓዝ ይችላል። አላህ ተባረከ ወተዓላ ኸይረኛ እንድንሆን ምላሳችንም እጃችንም እግራችንም ልባችንም ኸይረኛ ሊሆን ኸይርን ሊወድ የኸይር ሰበብና ምንጭ ሊሆን ይገባል። ወፍዐሉል ኸይራ መልካምን ስሩ ብሏል አላህ ተባረከ ተዓላ። መልካም መስራት ምንችለው ቀድመን ራሳችን መልካም ሰው ስንሆን፣ በጎ ሰው ስንሆን። ልባችን በሸረኝነት በተንኮል ለሰው ክፋት በማሰብ አላህም በማመፅ ከተሞላ አካላችን ታዞ ኸይርን ሊሰራ አይችልም። በጥቅሉ ከሰው ልጆች ሁሉ ኸይረኛ ማለት መዮርጃ ኸይሩ ከእሱ ከሰው ልጆች ሁሌ ኸይርና መልካምን ነገር የሚጠብቁ በእሱ በኩል ክፋትና አደጋ አይደርስብኝም ብለው የሚያምኑት ሰው ነው፣ የሰው ምርጥ ብለዋል ነቢዩ ዓለይሂ ሶላት ወሰላም። ወከዛሊክ ኸይሩ ናስ አንፈዑሁም ሊናስ ከሰዎች ሁሉ በላጭ ሰው ማለት ለሰው ልጆች የሚጠቅም ሰው ነው፣ በዲንም በዱንያው ጉዳይ ማለት ነው። ወንጀል የሚሠራን ተው ወንጀል አትሥራ ብሎ ከወንጀል እንዲድን የሚያግዝ የተራበን የሚያበላ በዕዳ የተጨነቀን እዳም ይከፍልለት የሰዎችን ሀጃ ጉዳይ ለማስፈጸም ለማገዝ መንቀሳቀስ ይሻለኛል፣ ይህ መስጊድ ውስጥ ኢዕቲካፍ ከመቀመጥ ሁሉ የሚል ሀዲት አለ። በገንዘብህ በጉልበትህ በሙያህ ሰዎች ዘንድ ባለህ ተሰሚነትና ታዋቂነት አንድን የተቸገረ ሰው ከሱ ጋር ሄደህ ጉዳዩን ማሳካት ይህ መስጂድ ላይ ለኢትካፍ ከመቀመጥ ይሻለኛል ይህ መስጂድ ያሉት የሳቸውን መስጂድ እያሳዩ ነው። ነብይ ሰለላሁ ዐለይሂ ወሰለም ይህ ሰውን ማገዝ ሰውን በመልካም ነገር መርዳት አላህ ዘንድ ተባረከ ወተዓላ የሚያክል ተወዳጅ እንደሆነ የሚያሳይ ለዚህም ነው ነብይ ሰለላሁ ዐለይሂ ወሰለም خير الناس <سؤال> انفعهم للناس ከሰዎች ሁሉ ጥሩ ሰው ማለት ለሰዎች በሚጠቅም ነገር ሁሉ የሚያግዛቸው የሚጠቅማቸው ነው። በላ ከዚህ መፍሁሙ ደግሞ መርዳት ማገዝ የቻለ የሰው ልጆችን የሚጎዳ የሰው ሁሉ መጥፎ እሱ ነው ማለት ይቻላል። ሀ ከዛ ከሰዎች ጋር ባለን ግንኙነት በተመለከተም ደግሞ ክያሩኩም አሓሲኑኩም አክላቀን ብለዋል። ከእናንተ ውስጥ ይበልጥ አላህ ዘንድ ምርጥ ሰው ማለት ጥሩ ሰው ማለት በአክላቅ ከእናንተ የሚበልጠው ነው ብለዋል። ለሰዎች በጎን በማድረግ ፈገግታን በማሳየት ለሰዎች ገር በመሆን ሰዎችን ከማስቸገር በመታቀብ ታላቅን በማክበር ለታናሽ በማዘን እኩያን በመንከር ስነ ምግባርን ማሳመርና ከሌሎች በስነ ምግባር የተሻሉ መሆን በነቢያ ሰላት ሰላም ምስክርነት የሰው ምርጥ ለመሆን ያበቃ ነው። ውሃከዳ ኸይሩ ልሙስሊሚነ መን ሰሊመ ልሙስሊሙና ምን ሊሳንሂ ወየድሂ ያሉበትን ሐዲታል ከሙስሊሞች ሁሉ የተሻለ ምርጥ ሙስልም ማለት ሙስሊሞች ከሱ የእጅና የመላስ ጣጣ የዳኑ ሰው ነው ብላ የተሻለ ሙስሊም ማለት በእጁ ሰዎችን ማያስቸግር፣ ማይደበድብ፣ አካል የማያጎድል፣ ነፍስ የማያጠፋ በእግሩ ለሸር የማይራምድ ወከዛልክ በምላሱ ሰዎችን ማይሰድብ፣ ሰዎችን ማይዘልፍ፣ ሰዎች ላይ ማያሾፍ፣ የሰው ሥጋ የማይበላ ማለት ነው። ብላ እስላም ውስጥ ከገቡም በኋላ የእስልምና ደረጃው ይበላለጣል ማለት ነው። ምርጥ ሙስልም መሆን ከፈለክ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡትን የኸይረኝነትን ሚዛን አንተ ጋር መኖር አለመኖሩን አረጋግጥ። በመላስህ ሙስሊምን አዳት አድርግ። በእጅህ ሙስልምን አዳት አድርግ። እጅና መላስን ከተቆጣጠርክ ምርት ሙስልም ኸይረኛ ሰው መሆን ትችላለህ። እጅህና መላስህን እንደፈለጉ እንዲሆኑ ከፈቀድክላቸው ኸይረኝነቱን ታጣዋለህ። ወአከዳ

የሌለበት ማለት ነው ተብሎ ተፈስሯል። ከዚህ ነቢያ ሶላቱ ወሰላም የሰው ምርጥ ካሏቸው ምድር ሲሞቱ ከምታለቅስላቸው ነፍስያው ወደ ሰማይ ስትወጣ መላኢኮች በደስታ ከሚቀበሏቸው ሰዎች መሆን ክፈልግ ምላስል የእውነት ይናገር ውሸት ከአደርጋ ያድነኛል እንኳ ብትል ሐቅ ተናግረህ የሚሆነውን ተቀበል። ሐቅ መናገር ያሳፈርኛል ያዋርደኛል እንኳ ብትል ሐቅን ተናግረህ የሚመጣውን ተቀበል።

ሰላምታን በመመለስ ሰላምታን በማቅረብ ደግሞ መንፈሳቸው እንዲታደስና እንዲጠነክሩ ከወንድሞቻቸው ጋር ከወገናቸው ጋር በመገናኘት በመናኗር እንዲደሰቱ ያደርጋል። በተቃራኒው ማብራትን መተው የሙስሊም አካሉ እንዲጎዳ ያደርጋል። የወገን አካሉ እንዲጎዳ ያደርጋል። ሰላምታን መመለስን መተው ልቡ እንዲያዝን፣ ቀልቡ እንዲሰበር ያደርጋል። ሁለቱም የተከለከሉ ናቸው። የሰው ልጆች ምግብን መግቡ፣ ሰላምታን ማቅረብ አብዙ ዝምድናን ቀጥሉ፣ ሌሊት ላይ ተነስታችሁም ስገዱ፣ በሰላም ጀነት ትገባላችሁ ብለዋል ነቢ ላት ሰላት፣ ሰላም፣ ምግብን መመግብ፣ አላህን ተባረክ ወተዓላ የሚፈሩ አላህ ተባረክ ወተዓላ አኼራ ላይ ሽልማት ጀነት ያዘጋጀላቸው ሰዎች አንዱ መገለጫ ነው። ሰላምታን መመለስ ደግሞ ለማንም ውስጥ ላይ ቂም እንደሌለ፣ ሸር እንደማያስቡ፣ ሰውን እንደሚያከብሩ ማሳያ ምልክት ነው። እንደው ቀድሞ ሰላምታ የሚጀምር

እስካው ራሕመቱላህ ከሆነ ያቀረበው በረካቱ እ በከልሰይ ግን የቀረበልህን አይነት ሰላምታ መመለስ ዋጅብና ግዴታ። ሰምቶ ሳለ ሰላምታን መመለስ መተው አላህን ማስቆጣ ቁርአን ላይ የታዘዝከውን መጣስ ሰላምታውን ያቀረበውንም አካል መናቅን። አማን ኸይረኛ የሆነ ሰው ቀድሞ ራሱ ሰላምታን ያቀርባል። የሚያውቀውንም የማያውቀውንም አሰላሙ ዐለይኩም ያለን ያልፋን ውሃ ከዛ የሰው ምርት።

ይልክ አላህ ዘንድ ለጓደኛው ጥሩ ነው፣ አላህ ዘንድ ለጎረቤቱ ጥሩ ነው እንዲባለለህ ከፈለግ በመልካም ነገር ጎረቤትህን ቀድመህ አንተ ጀመረው። አንተ አንተ በጎ ሆነህ ጥሩ ሆነህ አሳይ፣ ጓደኛህንም እንደዚሁ። የዝምድና ሐቅ እንዳለ ሁሉ የጓደኝነት ሐቃል፣ የጉርብትና ሐቃል ጎረቤትህ ሙስልምም ይሆን ሌላ እምነት ተከታይ ሸይአን በጠበቀ መልኩ ሐቁን ልታከብርለት ይገባል። ጓደኛህም እንደዚሁ ረዥም ጊዜ አብረኸው የኖርህ አብረው የበላህ አብረው የሠራህ ጓደኛህን ከተወሰነ ጊዜ በኋላ ከእሱ ስትብቃቃ ብትረሳው ጀርባ ልሰጠው አይገባም። ወንጀል እስካልሰራ ድረስ ወንጀል ሰርቶ እንዲሆን ደጋግመህ መክረሁ አይ ብሎ ወንጀል ላይ ከቀጠለም ከእሱ ፊትን ልታዞር ጀርባ ልሰጠው የሚገባው። ከዛ የሰው ምርጥ ከሚባሉት ሌላኛው ኸይሩኩም ኸይሩኩም ቀዳአን ብላ ከገንዘብ ጋር ከብር ጋር በተያያዘ ከሰው ልጆች ሁሉ ምርጥ ሰው ማለት ከተበደረ አሳምሮ ብድሩን የሚመልስ ሰው ነው ብለዋል። ማሳመሩ በሁለት ነገር ነው። አንደኛ የወሰደውን ራሱን በመመለስ ባለማጉደል፣ ሁለተኛ ጊዜውን ባለማዛባት። ከወር በኋላ ካለ ወሩን ጠብቆ፣ ከሳምንቱ በኋላ ካለ ሳምንቱን ጠብቆ በጊዜው መመለስ አሳምሮ ብድር መመለስ ይባላል። ከእዛ ልክ የወሰደውን ራሱን ሳያጎር ለመመለስ አሳምሮ ብድር መመለስ ይባላል። መጀመሪያ ላይ አስቀድመው ሳይስማሙ ከሆነ ጨምሮ መመለስም ችግር የለውም። ሌባ ውስጥ አይገባም። መቶ ሺህ የተበደረ መቶ ሃያ ሺህ አድርጎ ቢመልስ ምንም ችግር የለም። የሚከለከለው ወለድ የሆነው ቀድሞ ያበደረው አካል ስትመልስ መቶ አምስት መቶ ሃያ አድርገህ ከመለስክ ነው። ማበደረ ካለው ይሄ ሪባን ወንጀል ነው፣ ይከለከላል። ነገር ግን መቶ ሺህ ሰጥቶት አንድ ሚሊዮን ሰጥቶት ይሄንኑ ራሱን ትመልሳለህ በለው ተስማምተው ሳለህ ኋላ ላይ የሚመልሰው አካል ያቅሙን ጨምሮ ቢመልስ ምንም ችግር የለም። ለነቢያችን ሰላት ሰላም እድሜው ዝቅ ያለን ግመል ከሰው ተበድረው ኋላ ላይ እራሱ ሊመለስለት ተፈልጎ ሲታጣ በእድሜ ከፍ ያለ የተሻለ ግመል እንጂ የለም ሲሏቸው ስኑኑ ስጠው መለስለት፣ ጥሩ ብድር ከፋይ ማለት አሳምሮ የሚከፍል ነው ብላው ዓለይሂ ሰላቱ ወሰላም። በተቃራኒው አቅም እያለው መመለስ እየቻለ የተበደረውን የማይመልስ ቀንሶ የሚመለስ እያቆራረደ እያንገራገረ

አማ ባዕድ ወሀከዳ የሰው ምርጥ ከሚባሉት ሌላኛው በመማር ማስተማር ስራን በተመለከተ ከይሩኩም ምን ተዓለመ አልቁርአነ ወዐለመሁ ብላል። ነቢ አሰላት ሰላም ከእናንተ ውስጥ በላጭ ሰው ማለት ምርጥ ሰው ማለት ቁርአንን ተምሮ ያስተማረ ሰው ነው ብላ ቁርአንን በመማር ራሱን ሙሉ አድርጎ የተማረውን ቁርአን ለሌሎች በማስተማር ሌሎች ሙሉ እንዲሆኑ ጥረት የሚያደርግ ቁርአን ዘውተር የሚቀራ የሚያስተነትን የቁርአንን ህግ የሚተገብር የሰው ምርጥ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። ይሄን ያሉት ለሱሐቦቻቸው ነቢን ያዩ ከነቢ ጋር አለይሂ ሰላቱ ወሰለም ሂጅራ ያደረጉ ጂሃድ ያደረጉ ሱሐቦችን እነሱ እንኳ አንዱ ከሌላኛው በቁርአን እንደሚበላለጥ ተናግረዋል። ከናንተ ውስጥ በላጩ ቁርአንን ተምሮ ያስተማረ ነው በላ እኔ ቁርአን አልተማርኩም ማስተማርም አልችልም። ይህ ኸይር ያልፈኛል ብለህ እንዳሰጋ ዕለሞች ቀጥታ ቁርአንን ራሱን ቁጭ ብሎ ማስቀራት ብቻ ሳይሆን ይሄን ኸይረኝነት የሚያስገኘው ይሄን ምንዳ የሚያስሸልመው ቁርአን የሚቀራበትን መድረሳ መስራት፣ ቁርአን የሚያቀሩ ሰዎችን አይዞህ ማለት፣ ቤተኛውን መልኩ ቁርአን እንዲስፋፋ የቁርአን ቃሉም ለመቅራት ይሁን ትርጉሙን ተፍሲር ለማድረግም ይሁን ቁርአንን ለማስተግበርም ይሆን የሚችለውን አስተዋጽኦ ያደረገ በሙሉ ይህ ሐዲት ውስጥ እንደሚካተት ተናግራል። ቃሉን ማስቀረቱ ብቻ ሳይሆን በቁርአን መስራቱ የቁርአንን ህግጋት፣ ቁርአንን የወዳቸው አኽላቆችን ሰርቶ ማሳየቱም በስነ ምግባር ወደ ቁርአን መጣራቱም እዚህ ውስጥ ይካተታል። ቃሉን ብቻ መቅራቱ ቃሉን ብቻ ማቅራቱ አይደለም። ባለፈው ኹጥባ ላይ እንደጠቀስን ሸረኛ ከሚባሉ ሰዎች ማል አንዱ ቁርአን እየቀራ ቁርአን የሚከለክለውን ማይከለከል ሰው ነው ማለታቸው ነቢ ጠቅሰናል። እዚህ የተፈለገው ቁርአን ቃሉን ቃሉን መቅራቱ ብቻ ሳይሆን ውስጡ ላይ ያለውን ህግ መተግበርና ማስተግበሩ ነው የተፈለገው። ከዛ ልጆችህን ማስቀራት አንተ እንኳን ባስችል እድሜህ ገብቶ ባይሳካልህ፣ ኃላፊነት በዝቶብህ ባይገራለህ፣ ልጆችህን ማስቀራት የሌሎች ወላጆች ልጆቻቸው እንዲቀሩ በገንዘብህ የሚሆን በጉልበትህ ማገዝህ ይሄን ሸረፍ ይሄን ክብር እንድታገኝ ያደርገሃል። በጥቅሉ ደግሞ ከሰዎች ሁሉ ምርጥ ሰው ማለት ኸይሩ ናሲ መንጣለ ጣለ ዑምሩሁ ወሐሱነ ዓመሉሁ ብላል። ከሰዎች ሁሉ ምርጥ ሰው ማለት እድሜው ረዝመው ስራው ያማረ ሰው ነው። ከሰዎች ሁሉ ሸረኛ ሰው፣ ክፉ ሰው ማለት ደግሞ እድሜው ረዝመው ስራው መጥፎ የሆን የተበላሸ ሰው ነው ብላል። እድሜ ዋና ሀብትን በእድሜህ መሰራው ሰራ ትርፍህ ትርፍ ከሌለህ ዋና ሀብትህን ቀስ ያልከ ታጣለህ። እዚህ ዱንያ ላይ መኖር መቻል ጸጋ ነው የሚባለው በዕድሜ ኸይር ስራ ስትሰራበት በየቀኑ ያሉ ግዴታዎችን በአግባቡ ስትወጣን፣ አምስት ወቅት ሶላትን ስሰገድ፣ ረመዳንን ስትጾም፣ ዘካ ስናወጣ፣ ሐጅ ሲወጅ አቅም ሲኖረን ስናደርግ፣ ዝምድናን ስንቀጥል፣ የተቸገረን ስንረዳ፣ ከሽር ከኩፍ ከቢድዓ በአይን በምላስ በእጅ በእግር የሚሠሩ ወንጀሎች ስንጠነቀቅ ነው እዚህ ምድር ላይ መኖራችን ለእኛ ኸይርን ይሆን። በዚህ መልኩ ኸይር እየሰሩ ከሸር እየተጠነቀቁ ረዥም ጊዜ መኖር ብዙ ኸይር ሥራ ለመስራት ያበቃል። ብዙ ኸይር ሥራ በሰራን ቁጥር ደግሞ አኼራ ላይ ደረጃችን ከፍ ይላል። እዚህ ዱንያም ላይ ኸይርን ሥራ ባበዛን ቁጥር ሰዎች ለእኛ ኸይርን ይመኛሉ፣ በኸይር ዱዓ ያደርጉልናል። ሸርን ባበዛን ቁጥር ደግሞ መላኢኮች የእኛን ሸር የእኛን ወንጀል እየመዘገቡ እንስሳት በእኛ ወንጀል ምክንያት ውሃ እያጡ ድርቅ የበዛ ሲሞቱ፣ እንዲህ አይነት ሰው ሸረኛ ሰዎች ሸሩ ከነሱ በመቋረጡ ምክንያት ደስተኞች ይሆናሉ፣ ያርፋል። በተቃራኒው ኸይረኛ ሲሞት ሰማይና ምድር ያለቅሱለት አልተብሏል። ስለዚህ በዕድሜህ መርዘም ዱንያ ላይ ረጅም ዕድሜ በመኖር ልትደሰት የሚገባህ በኢማን ካሳለፍከው፣ በመልካም ስራ ካሳለፍከው በሸር ከሆን ያሳለፍከው

ህጉንም ተናግረዋል። ህጉን እንደሚተገብሩትም አርአያ ሙሐመድ አለይሂ ሰላቱ ወሰላም ተናግራ። ብዙ ሰዎች ከጓደኛ ጋር ከስራ ባልደረባ ጋር ውጭ ካሉ ሰዎች ጋር ፀባያቸው በጣም ደስ የሚል ቤት ሲገቡ ግን አብሯቸው ሸይጣን ይገባል። ልጆች መጫወት ያቆማል። ባለቤታቸው ትታመማለች። ቤተሰብን ማያጫውቱ፣ ከቤተሰብ ጋር አብረው ማይበሉ፣ የቤተሰብን ሐቅ ማይጠብቁ ከየረኞች እንዳልሆኑ ነብይ ተናገረው። ለቤተሰብ ኸይረኛ ነኝ የምትለው መቼ ነው? የሰዎች ሲመሰክሩለህ። ይህ የሚለካው ውጭ ያሉ ጓደኞችህ ስላመሰግኑ ሶላት ላይ ጎበ ስለሆን፣ ሁለቱ የተለያዩ ናቸው። ነቢ ሰላም ከእናንተ ውስጥ ምርጥ ሰው ማለት ለቤተሰቡ በአንዳንድ ዘገባ ለሚስቱ ጥሩ የሆነ ነው ብላል። እኔ ለምስቶቼ ጥሩ ነኝ ያሉ ምን ያደርገው ነበር? ከምስቶቻቸው ጥሩነትን ከሳቸው ተማር። ከባለቤቶቻቸው ጋር ቀን ስራ ብለው ማታ ላይ ቁጭ ብለው ያዋሩ ለይል ከሰገዱ በኋላ እንኳ ቤተሰቦቻቸው ካልተኙ ከሚስቶቻቸው ቁጭ ብለው ያወሩ ነበር። ለቤተሰቦቻቸው ቤት ውስጥ ሆነው ሥራ ያግዞ ነበር። ሚሰፋ ካለ ይሰፋል፣ ሚታለብ ካለ ያልባል። ዓለይሂ ሰላቱ ወሰላም። ምግብ ደርሷል ወይ በለው ጠይቀው። አሁን ካሏቸው ይበላል፣ የለም ካሏቸው ጠዋት ካልቀመሱ ሱና ፆም ከሆነ እንግዲያውስ ፆመኛ ነኝ ይላል። አያስቸግሩም ነበር። ሁለት ሶስት አይነት ምግብ ቀርቦ ከዛ ውስጥ አንድ እንኳን እሱ የሚፈልገው ከሌለ ቤቱን በአንድ እግሩ የሚያቆመው ባላ፣ ውጭ ከጓደኞቹ ጋር ሲጫወት ሲዝናና ብሎ ለባለቤቱ መልካም ቃል እንኳን ማያሰማታል፣ የታለሽ ብሎ እንኳን ማይጠይቃል፣ ልጆቹንም እንደዚሁ። ከእናንተ ውስጥ ምርጥ ሰው ማለት ጥሩ ሰው ማለት ለቤተሰቡ ጥሩ የሆነ ነው። ቤተሰቦች ምን እንደሚፈልጉ ምን እንደሚያስደስታቸው ማወቅ አለበት። ከሰሃቦች መሃል ሁለት ጓደኛሞች ሰሃቦች ነበሩ አንዱ ጓደኛው ቤት ሲሄድ ባለቤቱ የቆሸሸ ልብስ ለብሳ እራሷን ጥላ ባያት ጊዜ ምን ነው ለምን እንደዚህ ሆነሻል? ሲላት ጓደኛ እኔን አይፈልግም ብለዋለች። ልክ አባወራው ቤት ሲገባ ለእንግዳ ምግብ ሲቀርብ አባወራው ምግብ አቅርቦ አንተ ብላ እኔ ጾመኛ ነኝ ብሎታል። አይሆንም ብላ እንግዳህ ጋር መብላት አለብን ብሎታል። መሽቶ ደግሞ ሲተኙ አባወራው ትንሽ እንደተኛ ሊሰግድ ሲነሳ ገና ነው ተኛ ብሎታል። ትንሽ ቆይቶ አሁንም ሊሰግድ ሲነሳ ገና ነው ተኛ ብሎታል። በተደጋጋሚ ካስተኛው በኋላ ተነሳሁን ስገድ ብሎታል። ማለዳ ላይ ነቢይ ጋር ሰላተ ሰላም ሲሄዱ የሆነውን ያደረገውን ለነቢይ ሲነግሯቸው ጓደኛ ልክ ነው ያደረገው ለአይነ ሐቅ አለው ተኛ፣ ለቤተሰብህም ሐቅ አለው፣ ለቤተሰቦችህ ሐቃቸው እንስጣቸው፣ እጫውታቸው፣ ከእነሱ ጋር አብረህ ብላ፣ ለእንግዳህም ሐቅ አለው፣ አጫውተው፣ እሱን መስለህ ቁጭ ብለህ አባላው፣ ለሁሉም ባለ ሐቅ ሐቁ እንስጠው ብላ ስለዚህ ኸይረኝነት የሚለካው ቁርአን በመቅራት አምስት ወር ሰላትን በመስገድ ለውጭ ሰው ደግ በመሆን ብቻ ሳይሆን በል የበለጠው ኸይረኛ የሚያስብለው ለቤተሰብ ኸይረኛ መሆን፣ ውጭ ላሉ ሰዎች ማህበራዊ ኑሮ ራሱ አስገድዶት ኸይረኛ የሚሆን ሰው አለ። ቤተሰብን ግን ብዙ ጊዜ ሰዎች አላህን ካልፈሩ ስለሚያሰቃዩ ለጠየቁት ጥያቄ እንኳን መልስ ለመስጠት ስለሚከብዳቸው ወይም ንቀው ስለሚተዉ ኸይረኝነት ከቤተሰብ ነው የሚጀምረው። ከቤተሰብህ ፈገግተኛ ልትሆን ቤተሰብህን ልታጫውት ቤተሰብህን ልትካድም ይገባሃል፣ ኸይረኛ ትሆን ዘንድ ባሃከዳ ከሚስቶች ውስጥ ጥሩ ሚስት ማለት ባሏ ሲያያት ደስ የምትለው፣ ሲያዛት እሺ የምትለው፣ ከቤት ሲወጣ ቤቱን ንብረቱን የምትጠብቅ፣ እሱ የማይወደውን ነገር የማታደርግ ናት ብለዋል አለ ሰላት ወሰላም። ጥሩ ሚስት ማለት ጥሩ የትዳር አጋር ማለት ከሚስቶች ሁሉ በላጭ ሚስት ማለት ምን አይነት ሚስት እንደሆነችውም ነቢያ ሰላቱ ሰላም ተናግረዋል። አንደኛው ባሏ ሲያዛት እሺ የምትልናት፣ እሱ ከቤት ሲወጣ ከሀገር ሲወጣ ንብረቱን፣ ቤቱን፣ ልጆቹን፣ ክብሩን የምጠብቅናት፣ የማይወደውን ነገር ማታደርግናት ብላ። በሌላ ሀዲታቸው ምርጥ ሚስት ማለት ባሏን የምትወድ፣ ልጅ የምትወልድ፣ ባሏን የምትረዳናት፣ ከሴቶች ውስጥ ከሚስቶች ውስጥ መጥፎ ሚስት ማለት ደግሞ ተገላልጣ የምትሄድ ኩራተኛ የሆነች ሚስት ናት ብላ። አይ ሰላቱ ወሰላም ኸይረኛውንም ሸረኛውንም በአንድ ሐዲስ ተናግረዋል። በረሱሉ ሐዲስ መሰረት የሰው ልጆች ራሳቸውን ይገመግሙ ዘንድ ማለት ነው። ጥሩ ሚስት ማለት ልጅ ምትወልድናት ያሉ ባሏን ምትወድናት ባሏ እንዲወዳት ምታደርግ ውዴታቸው እንዲቀጥል የሚያስፈልጉ ነገሮችን ሁሉ ምታሟላ ማለት ነው። ወከዛሊክ ሸረኛ መጥፎ ሚስት ማለት ደግሞ ተገላልጣ ምትሄድናት ኢስላም ሰትሩት ያለውን የሰውነት አካል በአግባቡ ማሰተር አልያ ደግሞ የመሰተርን የመሸፈንን መስፈርት ያላሟላት ስስ የሆነ ጠባብ የሆነ ልብስን ለብሳ ምትሄድ ናት ብላ ከክ በአሏም ላይ ይሁን ሌላ የሰው ልጆች ላይ ምትኮራ ሴት ናት መጥፎ ሴት ብላል። ዋከ መጨረሻ ከሰዎች ሁሉ ምርጥ ሰው ማለት ከአላህ ባሮች ውስጥ ምርጥ ሰው ማለት አደይፉል ሙስተድዐፍ የሆነ ደካማ ሆነ ሰዎች ደካማ እያሉ የሚንቁት ሰው ነው። መጥፎ ሰው ማለት ደግሞ ልበደንዳና የሆነ ከሰዎች ጋር ማይግባባ ጨካኝ የሆነ ኩራተኛ የሆነ ሰው ነው ብላል። ደዒፍ ራሱን ዝቅ በማድረጉ ነው ደዒፍ የተባለው አካሉ ደዒፍ ስለሆነ አለው ስለሚተናንስ። ሙስተድዐፍ ማለት ደግሞ ሰዎች ደካማ እያሉ ስለሚንቁት ከክ ባለባበስ ለሰዎች ደስ የማይላቸው አይናቸው ውስጥ የማይገባ እንዲህ አይነሱ አላህ ዘንድ ምርጥ ሰው ነው። ይሄ ራሱ ተፈልጎ ሳይሆን